እንደ ትራንስፖርትና ሎጂስቲክ ሚኒስቴር መረጃ ኢትዮጵያ ከ95 ከመቶ በላይ ገቢና ወጪ ንግዷ የሚዘወረው በየብስ ነው። ከ95 በመቶ በላይ የወጪ ገቢ ንግዳችን የሚጓጓዘው በየብስ ነው። በአየር የሚጓጓዘው የወጪ ንግዳችን በጣም ጥቂት ነው። የተመረተው ምርት ገበያና ተጠቃሚ ጋር እንዲደርስ ጥሬ ዕቃ ፋብሪካ እንዲደርስ ወይ ደግሞ አርሶ አደሩ የአፈር ማዳበሪያ አግኝቶ ምርቱን እንዲያሳድግ የተመረተው ገበያውና ሸማቹ ጋር እንዲደርስ የምታደርጉት እናንተው በዚሁ ዘርፍ የተሰማራችሁ ጀግኖቻችን ናችሁና ምስጋናና ክብር ይገባችኋል። እንደ ሀገር በደረቅና ፈሳሽ ጭነት አገልግሎት ተሰማርተው ፊተኛ ከተሰኙ ካምፓኒዎች ደግሞ የታታሪዋ ኢትዮጵያ ተምሳሌት የበላይነህ ክንዴ ግሩፕ ቀዳሚው ተጠቃሽ ነው። በ1998 የገቢና ወጪ ንግዱን ለማሳለጥ በስድስት የደረቅ ጭነት ተሽከርካሪዎች የተጀመረው ይህ አገልግሎት ዛሬ 36 ደረቅ፣ 57 ፈሳሽ በጥቅሉ 93 ድንበር ተሻጋሪ ተሽከርካሪዎችን አሰማርቶ ሀገራዊ የኢኮኖሚ አበርክቶን በመወጣት ላይ ይገኛል። አጀማመሩ በዋናት በትራንስፖርት ዘርፉ ላይ ትርፍ ለማምጣት ሳይሆን ኢምፖርት ኤክስፖርቱን ለመደገፍ ታሳቢ ተደርጎ የተሰራ ነው። የተለያዩ አፌሌትስ ወይም እህት ኩባንያዎች አሉ። ከነዚህ ውስጥ አንዱ ከእኛ ስራ ጋር በጣም ግንኙነት ያላቸው እና የእኛን ስራ ተቃናና ስኬታማ የሚያደርጉት የተለያዩ ድርጅቶች አሉ። ከብዙዎቹ የትራንስፖርት ድርጅት አንዱ ነው። የወጪ ንግዱን ከዌር ሀውስ ከተለያዩ አካባቢዎች ያለውን ዌር ሀውስ ጀምሮ ወደ ጅቡቲ ፖርት የማድረሱን ሂደት ከፍተኛ ሚና ይጫወታል ማለት ነው። በሀገሪቱ በሁሉም አካባቢዎች ማለት ይቻላል የኤክስፖርት ምርቶችን ከቦታ ወደ ቦታ ያንቀሳቀስ ነበረ። ከዛ ፍላጎቱ እያደገ እየጨመረ በመምጣቱ የትራንስፖርት ዘርፉን በዛ መጠን ቁጥሩ እየጨመረ እያደገ ከድርጅታችንም አልፎ ሌሎቹ ደንበኞችንም የማገልገል ስራ እየሰራ በከፍተኛ ደረጃ እያደገ የመጣ ትራንስፖርት ዘርፍ ነው። ዘርፉ የወጪና ገቢ ንግዱን ከመደገፍ ባሻገር ለመላው ሀገሪቱ አርሶ አደሮች ከወደብ እስከ መሃል ሀገር ግብአት አቅርቦት ላይም ፊተኛ አገልጋይ ነው። እንግዲህ ከኛ ጋር ኢምፖርት ኤክስፖርቱን ከመደገፍ ባለፈ አርሶ አደሩ ግብዓትን በማቅረብ በተለይ ማዳበሪያ አካባቢው ድረስ አርሶ አደሩ ማህበራት ድረስ ወዳሉበት ድረስ ተደራሽ የመሆን ከዚህ ውጭ የፋብሪካ ግብዓቶችንም እንደ ብረታ ብረት፣ ሌሎች የመሰል ምርቶችን ከጅቡቲ ወደብ ወደ ተለያዩ አካባቢዎች የማጓጓዝ ስራ በሰፊው የሰራና ለዚህም የተመሰገነ ትራንስፖርት ዘርፍ ነው። በፈሳሽ ጭነት አገልግሎትም ከሶስት ዕውቅ የፔትሮሌየም አቅራቢ ድርጅቶች ማለትም ከኖክ ቶታልና ፈለገጊዮን ጋር በጋራ ይሰራል። ያው ከጅቡቲ ወደ ወደ ተለያዩ ነዳጅ ማደያዎች ነው ነዳጅ የሚያጓጉዘው። ሶስት ድርጅቶች ጋ ነው ነዳጅ የምናመላልሰው። የመጀመሪያው ቶታል ኢትዮጵያ 28 መኪኖች አሉ። እነዚህ መኪኖች በቶታል ካምፓኒዎች ባሉ ማደያዎች ላይ እየተንቀሳቅሱ የሚሰራ ነው። ኖክ ጋር ወደ 24 መኪኖች አሉ። እነሱም በተመሳሳይ ከጅቡቲ ኖክ ማድለበት ማደያ ወዳለበት አካባቢ የሚንቀሳቀስ የሚያጓጉዝ ነው። ፈለገጊውን ደግሞ 6 መኪኖች አሉ። በአጠቃላይ 58 መኪኖች ከጅቡቲ ወደ ተለያዩ የአገሪቱ ክፍሎች ነዳጅ በመጓጓዝ ተደራሽ ለመሆን ችለዋል። ከድርጅቱ ምስረት አንስቶ የበላይነህ ክንዴ ግሩፕን የፈሳሽ ጭነት ማመላለሻ ተሽከርካሪዎች በመገልገል ላይ ካሉ ካምፓኒዎች ፈለገጊውን ፔትሮሌም አንዱ ሲሆን የአብሮ የመስራት ጉዟቸውን የአገልግሎት አሰጣጥ ቅልጥፍናና ተግባቦታቸውን እንዲህ ይገልጹታል። ከአቶ በላይነህ ክንዴ የትራንስፖርት አገልግሎት ጋር ስራ የጀመር ነው። በኩባንያው ከተቋቋመ ጀምሮ ከእሳቸው ጋር ነው እየሰራ ነው ያለ ነው። በተጓዳኝ ማለት የእኛም የተወሰኑ መኪኖች አሉ፣ የራሱ የድርጅቱ ከዛ ባሻገር ግን ከአቶ በላይነህ ክንዴ ጋር ውል ፈጽመው ወደ ስራ የገባ ነው። ፔትሮሊየሙ እንደተመሰረተ ነው ጎን ለጎን ከእሳቸው ጋር ስራ ከጀመርንበት አሁንም ድረስ አብረን እየሰራ ነው። መኪኖቻቸው ከእኛ ጋር ነው እየሰሩ ያሉት። ነዳጅ ከጅቡቲ ተነስቶ የታዘዘበት ማዲያ ድረስ እስኪደርስ ድረስ የኩባንያው ኃላፊነት ነው። ጭነቱን ግን ነዳጁን የጫነው ግን ኃላፊነት ያለበት በዋናነት ትራንስፖርተሩ ነው። ትራንስፖርተሩ አቶ በላይነህ ክንዴ ተጭኖ ያዘዝ ነው ማዲያ ድረስ እስኪደርስ ተከታትለው ከኃላፊ ስራዎች ከስራ ባልደረቦቻቸው ጋር እየተነጋገርን በኃላፊነት አቅርቦቱን ያለምንም ችግር በበቂ ሁኔታ እስካሁን ይሄንን አራት አመት እየሰራን ነው። ምንም አይነት ችግር ገጥሞ ነው ያቅም የተሻለ ግንኙነት አለን። እነሱም ከኛ ጋር ያላቸው የአለቃና የሰሪና ያሰሪ ሳይሆን በስራ ላይ ሁላችንም እኩል ለአንድ ድርጅት በአንድ ድርጅት ውስጥ አብረን እየሰራን ውጤት ለማስመዝገብ እንደምንሰራ ነው የምናውቀው፣ የሚያውቁትም ሁሉም ግንኙነታችን ይህን ይመስላል። በበላይነህ ክንዴ ግሩፕ የደረቅና ፈሳሽ ጭነት ተሽከርካሪዎች የአሽከርካሪና ተሽከርካሪ ደህንነት ቅድሚያ የሚሰጠው ጉዳይ ነው። አሁን ለምሳሌ እኔ በመኪና ዓለም ቤልት በማድረግ የመጀመሪያ ሰዎች ቶታሎች ናቸው። በኢትዮጵያ ውስጥ፣ አዲስ አበባ ውስጥ እኛ ነን ያደረግነው ቤልት። ምክንያቱም በፈረንሳይ በሕግ መሰረት ቤልት ካላርግ አትንቀሳቀስም እና አዲስ አበባ ላይ ሳይታወጅ በፊት እኛ ከዓመት በፊት አድርገናል ቤልት የእኛ አሽከርካሪዎች በብዙ መንገድ ተመራጭ ናቸው። ታማኞች ናቸው። ቤት ያደጉ ናቸው። አብዛኛው ከአስር ዓመት በላይ የሰሩ ናቸው። አሁን የምታያቸው ዶክመንቶች በየአመቱ የተቀመጡ ናቸው። ቱልቦስ ሚቲንግ አለን፣ ሹፌሮች ምንደረሰባቸው ደረሰባቸው፣ እንደገና ደግሞ ክረምት ላይ እንዴት ነው መንዳት ያለባቸው፣ በጋ ላይ ስኮንቲስ ድራይቪንግ። እኔ አሁን ዋናው ስራ መቆጣጠር ነበረ። ነጥብ ቀንሳሉ፣ ነጥብ ጨምራሉ። ነጥቡ ከ12 ከወረደ ያ ሹፌር ተመልሶ ትሬኒንግ ሊገባ ነው ይቆማል ትሪፑን ያቆማል ማለት ነው። እንደዛ እንዳይሆን ሲል ኮንቲንየስ ድራይቪንግ አለ። ያለማቋረጥ መንዳት ምን ያህል እንደነዳ ይታያል። ማረፍ ሲገባው አራሳ ላይ አራሳ ነርቶ አራሳ ተኩል ማረፍ አለበት። ስፒድ አሁን ስፒድ ከአንድ ሁለት ብዙዎቹ አልተቀጡም። ስፒድ ይባረራል። ሞባይል ማናገር ይባረራል። ለሴፍቲ በጣም ጥንቃቄ ይደረጋል። በመኪና ችግር ምክንያት አደጋ እንዲደርስ አይፈለግም በድርጅቱ ላይ። ምክንያቱም ሴፍቲ ተጠብቆ ነው ያለው ካምፓኒ የሚፈልገው ሴፍቲ አሟልተን ነው የምንንቀሳቀሰው። ያለ ሴፍቲ አንንቀሳቀስም። ስራችንን ገና ስንነሳ ቱታ አለ፣ ጋዋን አለ፣ የእጃችን ጓንት አለ፣ መነጸር አለ። ያው ሄልሜታችንን ሁሉ እንዳሟልተን ነው ወደ መጫኛ ቦታ የምንሄደው ያን ድርጅቱ ነው የሚያሟላው። ድርጅቱ ባሟላው መሰረት እንንቀሳቀሳለን። ያ ሴፍቲያችን ያን ጠብቀን እዛ ካምፓኒያችን ጋር እንሄዳለን። ካምፓኒያችን ባስጫነን ኦርደር መሰረት የሚፈለግበት ቦታ በትእዛዝ ጂፒኤስ አለው መኪናው በትእዛዝ ከታዘዝንበት ቦታ እናራቅፋል። ካሜራ ላዩ ላይ ያለ ካሜራው ላዩ ላይ ያለ ሹፌሩ የሚያደርገው እንቅስቃሴ ኢቨን ድካም ሲኖርክ ፋቲክ ሲኖርክ አላርም ትጮዋለች። እያንቀላፋ ከሆነ እያንጎላጀ ከሆነ የማተር ኦፍ 20 ሰከንድስ እንዲህ ባልክና ቀና ባልክበት ሰዓት አደጋ ይፈጠራል። ስለዚህ ያ እንዳይፈጠር ያቺ አላርማለች። እኔም ጂፒኤስ ላይ አይቼ የሆነ ምልክት ካየሁ እደውልለታለሁ። ምን እያረክ ነው? ደክሞ ከሆነ ከመንገድ ወጥታ አረፍ ተነስቶ ማለት ነው። ገራዣችን እዚህ ነው ያለው። ከዚህ ተነስቶ እንቅስቃሴ ያደርጋል፣ ወደ የሚሄድበት አቅጣጫ እንቅስቃሴ ያደርጋል። በሚያደርግበት ጊዜ የመኪኖቹ እንትን እንቅስቃሴያቸውን፣ ሎኬሽናቸውን የሚያሳይ ነገር አለን። ለምሳሌ አንድ መኪና እየተንቀሳቀሰ ከሆነ ሰማያዊ ከለር ያሳያል፣ እየተንቀሳቀሰ መሆኑን እናያለን። አቅጣጫውንም በቀስት መልክ ያሳየናል። እሱና አሁን በቀስመ ስም ያሳየው ለምሳሌ ይሄኛው መኪና ወደ አዲስ አበባ እየመጣ ነው፣ አራክፏል ማለት ነው። 65826 እዚህ ጋር ጽፈን ስንነካው ያለውን ሎኬሽን የሹፌሩን ስም ይነግረናል። እንደዚህ ቁምላቸው ጌታቸው ይላል። ያለበት ቦታ እንደዚህ ይነግረናል። የት እንዳለ በደንብ ለማየት ስንፈልግ ደግሞ ዙም እያደረግን እያቀረብን እያራቅን ያለበትን አካባቢ ማየት እንችላለን። ግን በአጭሩ ለእኛ የሚያስፈልገን ነገር ምንድን ነው? የት ነው ያለው ፕሌስ ነንበሩ፣ ሹፌሩ ማን ነው የሚለውን ነገር እናያለን። በትክክል እየተንቀሳቀሰ ነው? አዎ። ወደ የት ነው ያለው? አሁን ሹፌር ያለው ደንቢ ውስጥ ወደ ደንቢ አካባቢ ነው ያለው። መኪኖቹ ዘመናዊ መኪኖች ናቸው። ሲገቡ ጀምሮ ካምፓኒዎቻቸው አለው በጂፒኤስ ተጠቀሙ ባሏቸው መሰረት ጂፒኤስ ይጠቀማል። ጂፒኤስ ተገጥሞልኛል። አሁን እኔ መኪና ላይ የት እንዳለሁኝ ስምሪት ያውቃል። ነዳጅ የጫንኩለት ድርጅት ያውቃል። እንቅስቃሴን ሁሉ ይቆጣጠራሉ። በቀን የት ጋ እንደሆንኩኝ፣ ዛሬ የት ጋ እንደሆንኩኝ፣ ዛሬ ከየት ተነስች የት እንደማደር ራሱ ሰዓቱን ስለሚያውቁ እነሱ ቁጥጥሩን ያደርጋሉ። በጣም እኛ ትልቁ ያገዘን ነገር ጂፒኤስ ነው። በዋናነት ለነዳይ ስራ ጂፒኤስ መኪና ኢምፖርታንት ነው፣ መኪኖቹ መኖራቸው ማለት ነው። ምክንያቱም ኦርደር ከመስጠት ከድርጅቱ ገና ከደንበኛው ትእዛዝ ተቀብለ ከማዘዝ ጀምሮ መኪናው የት እንደደረሰ አውቅ። አሁን በተጀመረው በናሽናል ፊውል ሲስተም ማኔጅመንት በሚባለው ሲስተም ለማዘዝ መኪኖቹ የት እንደደረሱ እርግጠኛ መሆን ያስፈልገናል ለዚህ ይሄንን በጣም ቴክኖሎጂ ላይ ታግዞ መስራታችን ለኛ ስራውን በጣም አቀለውልናል። የት እንደደረሱ መኪኖች ያለምንም ችግር ጂፒኤስ እንከፍታለን፣ እናያለን። የት እንደደረሱ አውቀን ስምሪት እንሰጣለን። ጭኖ ከመጡ በኋላ በትክክል እዛ ቦታ ላይ መድረሳቸውንም አረጋገጫችን ጂፒኤሱ ነው። እዛ በተጨማሪ የቴክኖሎጂ አገልግሎት በደንብ ነው ለስራችን ቅልጥፈና በደንብ አግዞናል። በደንብ ታጁራ አካባቢ ነው ጁፌንሱ እንደ እንትኖቹ እንደ ጂፒሶቹ ይለያያሉ። ኢንተርናሽናል ጂፒሶች ላይ ብዙ ጊዜ ጁቢቲ ውስጥ አሁን መኪና ገብቶ ቢቆም ያሳየናል መኪናው። ይሄኛው ግን ሪፖርት እንጠይቀዋለን። ሪፖርት እዚህ ውስጥ እንገባለን። ገብተን ኤግዚስት ኢንተሪ ሪፖርት ስጠን እንለዋለን። መቼ እንደገባ በዚህ ቀን በዚህ ሰዓት ገብተዋል ጁቢቲ ውስጥ ይላል። ሲወጣ ደግሞ በዚህ ቀን በዚህ ሰዓት ወጥተዋል ይላል። ሰው እንዲህ አይነት ነገሮች ለእኛ ለክትትል የሚመቸን እቃችንም ወደሚፈለግበት ቦታ በተገቢ ሁኔታ በጥራትና በጥንቃቄ ደርሷል የሚለውን ነገር እገዛ የሚያደርግልን ነገር ነው እና ክፍሉ የቴክኖሎጂውን በቅርበት እያንዳንዱ መኪና ላይ ባለው ጂፒኤስ ተገጥሞለት እያንዳንዱን ክትትል የሚደረግበት ነው እና ከዚህ ከዚህ አንጻር ስናየው ስራችንን የተቃና ያደረግልናል ማለት ነው። አንድ ላይ ሆኖ ይሄንን መስራት ለየትኛውም ለክፍሉም፣ ለትራንስፖርት ክፍሉም፣ ለገቢና ውጪ ንግድ ክፍሉም በጣም ጥሩ ነው ብዬ ነው አስበው። በመንገድ ላይ ሊያጋጥሙ የሚችሉችን ችግሮች እንዴት መከላከል እንዳለበት፣ እንዴት ማሽከርከር እንዳለበት ይህንን አስመልክቶ በየሶስት ወሩ ስልጠና ይሰጣል። በየሰድ ድስቶሩ ደግሞ ከእሳት አደጋ ጋር ተያይዞ ያሉት ለሰራተኞች አዌርነስ ይፈጥራል። በተጨማሪም የነዳጅ ኩባንያዎች በራሳቸው ስልጠና ይሰጣሉ። አሽከርካሪዎች ስልጠና በየጊዜው አለ። ልክ ፌዛው ሲያደርግ ወይም ጊዜው ሲያበቃ ስልጠና እየሰጡ ነው የሚያሰማሩት እና በዚህ ደረጃ በቂ የሆነ ድጋፍ እየተሰጣቸዋል ሴፍቲ ለእኔ ለአንተ ለሌሎችም ለሁሉም ኢምፖርታንት ነው። ትራክ ላይ ስላሉ ብቻ ሳይሆን ኖርማል ላይፍ ላይም በጣም ኢምፖርታንት ነገር ነው። ሹፌሮች ብዙ ጊዜ በመንገድ ላይ ሲወጡ የተለያዩ ነገሮች ሊገጥማቸው ይችላሉ። አደጋ ከመከሰቱ በፊት አዌርነሱ እንፈጥርላቸዋለን። ለምሳሌ ጎማዎቻቸው ላይ ችግር እንዳይኖር፣ በደንብ ሽቦ ያወጣ እንዳይሆን፣ በጣም ያለቀ እንዳይሆን፣ ፍሬን ለመያዝ እንዳያስቸግር እሱን እኛ እናዘጋጃለን። ለእነሱ ግን በሳምንት ሁለት ቀን ትሬኒንግ እንሰጣቸዋለን። ሴፍቲ በተመለከተ ለምሳሌ ውጭ አደጋ ከተፈጥሮ ከሆነ ወይ ኡጋንዳ ወይ የተለየ የአውሮፓ ሀገር ይሆናል፣ ያን ሼር እናደርጋቸዋለን። በተጨማሪም ደግሞ ክረምት ሲመጣ እንዴት ነው መንዳት ያለባቸው፣ እንዴት አድርገው ነው የሚያዳልጥ ነው፣ ፍሬንስ በምን ሁኔታ ነው የሚይዙት። በአመት ሁለት ጊዜ የስራ ፈጻጽም እንሞላለን፣ የሰራተኛው እንመዝናለን። ውጤት ተኮር ስራ እንሰራለን። በዚህም የተሻሉ ሰራተኞቻችን ተሸላሚ እናረጋለን። ከአንደኛ እስከ ሶስተኛ የወጡትን የገንዘብም የሰርቲፊኬትም እንደየንትኑ የምናበረታታበት ስርዓት አለ። ሌላውን በዛ ያለውን ደግሞ አድሬስ ለማድረግ ደግሞ ቦርድ አለ። ወደ ጋራጅ ስትገቡ ልታዩት የምትችሉት አለ። ይህኛው ክፍል ደግሞ የተሽከርካሪዎች ጥገና ክፍል ሲሆን ራሱን ችሎና በተካኑ ባለሙያዎች ብልሽቶች መፍትሄ አግኝተው ለዳግም ግልጋሎት የማብቃት ተልኮን ይወጡበታል። ጥገና የምንጠግነው እዚህ ነው። ማንኛውም ጥገና በየክፍሉ ተለያይቶ፣ መካኒካል ጥገና አለ፣ ቦዲ ብየዳ ጥገና አለ፣ ኤሌክትሪካል ጥገና አለ፣ እንደዚሁ ጎማ ስራም ነው የምንሰራው። ሌሎችም እነዚህ ፍሬንሸራ ተጓዳኝ የሆኑ ፍሬንሸራውንም እዚህ ነው እኛው መተን እዚሁ የምንጠቀመው። ስለዚህ ሁሉንም ስራ በተቻለ አቅም እዚሁ ካምፕ፣ እዚሁ ድርጅት ውስጥ ለመስራት ነው። ገና አሁን እንግዲህ የተለያየ ዘርፎች አሉት። አሁን ዘርፎች አሉት። ስለ አንድ መኪናም ስትጠግንም የተለያየ እንትኖች አሉት። ቀለል ያሉ ጥገናዎችም ይኖራሉ፣ ከበድ ያለ ጥገናዎችም ይኖራሉ። ግን መጀመሪያ ኦርደርም ስላላቸው እስከ ኤም ስሪ ድረስ ማለት ከኤም ዋን እስከ ኤም ስሪ ድረስ ኦርደር ስላላቸው የመጣውን ኦርደር ከሚሰጡን የስራ ባልደረቦቻችን ከሚሰጡን የስራ ሂደት ጋር እያቀናጀን ነው የምንሰራ። ማቴሪያል ስፔር ፓርት ለምሳሌ አሁን ከተማ ውስጥ ያለ ስፔር ፓርት አስቸጋሪ ነው፣ ለመለየትም በጣም አስቸጋሪ ስለሆነ አሁን ብዙ ጊዜ ስፔር ፓርት ላይ ነው የምንቸገረው። ስፔር ፓርትን በየጊዜው ኮስቱ እየጨመረ ነው። የጎማ ኮስት እንደዚህ ጨምሯል። በፊት ከሁለት ዓመት ከምናምን በፊት የምንገዛው ዋጋ እጥፍ በላይ ነው እየገዛን ያለ ነው። እና እሱን አሁን እኛ የምከላከሉ አሁን የእቃውን ጥራት በመከላከል ደረጃ ኮሚቴ አዋቀረን፣ ግዢ ክፍላለን። እቃው በማዘዣ ይታዘዛል መለያ ቁጥሩ ምናምን ሁሉ ነገር ፎርማሊቱ ተሟልቶ ከታዘዘ በኋላ የሚመለከታቸው ኃላፊዎች ፈርመው እቃው እንዲገዛ ይደረጋል። የጥገና ክፍሉ ዘመናዊ ተንቀሳቃሽ ጋራዥ ያለው ሲሆን እክል ለገጠማቸው ተሽከርካሪዎች ባሉበት በመድረስ እገዛም ያደርጋል። ይህን ለመከወን የሚያስችል ሙሉ ትጥቅም አሟልቷል። ደንበኞች ለኛ የሚሰጡን ፊድባክ ጥሩ ነው። በምንሰጣቸው አገልግሎት፣ በታማኝነት፣ በሚፈልጉት ጊዜ ቶሎ ደራሽ በመሆን ተመጣጣይ በሆነ ዋጋ ነው አገልግሎት የምንሰጠው። ከምንም በላይ ግን ታማኝነቱ፣ የአሽከርካሪዎች ታማኝነት፣ የሰራተኞች ታማኝነት፣ ኮሚትመንታቸው ተመራጭ ያደርገናል። እና ምናልባት እኛ ከመኪኖቻችን ውስንነት አንጻር ሁሉንም አድሬስ ማድረግ ባንችልም ባሉት እንኳን የምንሰጠው አገልግሎት ተመራጭ ያደርገናል። ሌላኛው የበላይነህ ክንዴ ግሩፕ የወጪና ገቢ ንግዱ ተመጋጋቢ ፋብሪካ የቃሊቲው የሸራ ከረጢት ማምረቻ ማዕከል ነው። እና ይሄ ኢንዱስትሪ ሲመሰረት፣ ይሄ የገቢና የወጭ ንግድን ለማስፋት በተለይም ደግሞ ለኤክስፖርት ስታንዳርድ የሚሆኑ ምርቶችን አሽጎ ወደ ውጭ ለማድረግ ጥራትና ደረጃቸውን የጠበቁ ምርቶችን በማምረት ነው። ይሄ እንግዲህ የዓላማ ታልሞ ተመሰረተ ወደዚህ የተገባው ማለት ነው። ይሄ የበላይነህ ክንዴ ፒፒ ከረጢት ፋብሪካ ጥቅምት ጥር 1 2010 ዓ ም በአርባ ሁለት ሰራተኞች ይዞ ተጀመረ። እንግዲህ ከጥር 1 ሁለት ሺ ከጥር አንድ ሁለት ሺ አስር ዓመት ምረት ጀምሮ ለተለያየ የፋብሪካ ግብአት ምርቶች ማሸጊያ ለኤክስፖርት ከረጢቶች እና ወዘተርፈ ለሆኑ ለሀገር በቀል የእህል እና ወዘተ ማሸጊያ እንዲሆን ተብሎ የተቋቋመ ድርጅት ነው። ድርጅቱ በዋናነት የራሱ የሆነ የኤክስፖርት በግዙፍ ከሀገራችን ከሚታወቀው ግዙፍ ኤክስፖርት በላይነህ ክንዴ ኤክስፖርት ድርጅት ስላለው እሱም መሰረት በማድረግ አገር አቀፍ የሆነ ምርት በማምረትና ብዙ ሰራተኛ የሚስብ ስለሆነ ለብዙ ሠራተኞች እድል ለመፍጠር የተቋቋመ ድርጅት ነው። እዚህ የሚመረት አንድም ለበላይነህ ክንዴ ግሩፕ የኢምፖርት ኤክስፖርት ወይም የገቢና ውጪ ንግድ እንቅስቃሴ አጋጅ ሲሆኑ፣ እንዲሁም የተለያዩ ድርጅቶች በስማቸው ታትሞ የሚወጣላቸው የተለያየን ዲዛይን እና መጠን ያላቸው ከረጢቶች እየታተሙ ለገበያ ይቀርባል ማለት ነው። እዚህ ካምፓኒ ላይ ታዲያ በርከት ያለ የሰው ኃይል ተቀጥሮ የስራ እድል ከመፍጠር ባሻገር የቴክኖሎጂ ሽግግርንም ማየት የሚያስችል አቅም የተፈጠረበት ካምፓኒ ነው ማለት ያስችላል። በተለይ ደግሞ ይህ ፋብሪካ ላይ የተለያዩ አይነት ክዋኔዎች ይከወናሉ። ከሽመናው ባሻገር እንዲሁም ደግሞ ከረጢቶች ሳይዝ ምጣኔና ስፌት ባሻገር የህትመት ስራም ይከናወናል። በዋናነት የሚያመርተው እና ከገበያ ውስጥ ተመራጭ ከሆንባቸው ምርቶች መካከል ለኤክስፖርት ለተለያየ ለሰሊጥ፣ ለጥራጥሬ ወዘተርፈ ለሆኑት ለኤክስፖርት እህል ማሸጊያ ከረጢት በፍጥነት በጥራት እያመረትን እንገኛለን። ይሄ ዋነኛ ከሚያስመርጠን ምርታችን መካከል ነው። እንዲሁም ለፋብሪካ የዱቄት ለጀሶ፣ እንደዚሁም ለስኳር ለብቅል ለመሳሰሉ ድርጅቶች በዋነኛነት እያመረትን እያቀረብን እንገኛለን። ስለዚህ የበላይነህ ክንዴ ከረጢት ፋብሪካ በአጠቃላይ በአገር አቀፍ ደረጃ በንጹህ ጥሬ ዕቃ ጥራቱን የጠበቀ ብክነትን የቀነሰ ምርት በአሁኑ ሰዓት እያመረተ ይገኛል። በቀን በአግባቡ በሙሉ ኃይሉ ቢሰራ ከ40 ሺህ እስከ 50 ሺህ ከረጢት በቀን ማምረት ይችላል። በውስጡ በአጠቃላይ ወደ መቶ አርባ ሰራተኞች ናቸው አሁን ያሉት። ግን በሙሉ አቅማችን ብንሰራ ወደ 27 እስከ 200 ድረስ የሚደርሱ ሰራተኞችን አቅፎ መስራት የሚችል ኢንዱስትሪ ነው። በፊት ስራ ሰራም ነበር ቤተሰብ ጋር የነበርኩት። ግን ቤተሰብ ያው ግዴታ ለአቅመ ስራ ስለደረስ ስራ እየፈለግኩና በጣም ተቸግሬ ነበረ ስራ በማጣት አጋጣሚ እዚህ ሰው ነው ያስገባኝ። እና አሁን በጣም እግዚአብሔር ይመስገን። እንደተለመደው ደግሞ አቶ በላይነህ ክንዴ እንደ በጣም ሰራተኛ እንደ ቤተሰብ የሚያዩ ሰው ናቸው። ባለሀብት ናቸው፣ በጣም የተባረኩ ባለጸጋ ማለት ናቸው። እና አሁን ላይ በጣም በጥሩ ሁኔታ ላይ ነው የሚገኘው። አሪፍ በሚፈፍኑ ክፍያ ራሴን በደንብ ቀጥ አድርጌ እየመራውና ቤተሰብ እየረዳው ይገኛለሁ። ስለዚህ ወደ ቢኬ የተቀላቀልኩት 2010 ላይ ጥራ አንድ ላይ የተቀላቀልኩት ያው የስራውን እድል በማግኘት ደስተኛ ነኝ። ፕላስ የአሰራር ሲስተሙ ከሌላው በተለየ መልኩ ነው። የማኔጅመንት ሲስተሙ፣ የስራው ኢንቫይሮንመንት ውጤታማነቱ በጣም የተሻለ ነው። ሌላ ሁለት ድርጅቶች ላይ ሰርቻለሁ ረዥም አመት። የዚህ ደግሞ በጣም በተሻለ መልኩ ጥሩ እውቀት አግኝቼበታለሁ የአሰራር ሲስተሙን በራሱ ደግሞ እንደ ቢኬ የተሻለ ነው ለእኔ በፒፒዩ ባለው ዘርፍ ማለት ነው ነው። እንደ እግዚአብሔር ፍቃድ እንግዲህ ድርጅቱ እስከ አለ ድረስ አብሬ ይኖራለሁ ብዬ አስባለሁ። እንደ እግዚአብሔር መልካም ፍቃድ ስራዬን በታማኝነት ሰርቼ ለመገኘት አስባለሁ። ከሌላው አሁን እኔ ማነጻጸር በፊት ከነበርክባቸው ድርጅቶች ነው ማነጻጸረው፣ ነው በህይወቴ ላይ የደሞ ጥሩ የተሻለ ይከፈለኛል። ኢንቫይሮንመንቱ ጥሩ ነው፣ የስራው በቴክኖሎጂው ደግሞ ብዙ ነገሮች እንዳቃሩ ይሁኛለሁ። ያ ነገር ጥሩ ነው ያለው። ፋብሪካውን በምርታማነት አቅሙና በቴክኖሎጂ ዝማኔው የተሻለ የማድረጉ ውጥን የ2018 ቀዳሚው አጀንዳ ነው። በሚቀጥለው ለ2018 ዓ ም በሰፊው ከዚህ አሁን ካለው የሰራተኛ ብዛት በእጥፍ በማድረግ ከ200 ተጨማሪ ከ200 እስከ 300 ሰራተኛ የስራ እድል በመፍጠር ዘመናዊ የሆነና ለሀገር ብቃ ለሀገር ኩራት የሚሆን ልዩ ዘመናዊ የማሽን ለማምጣትና ለማስፋፋት በእቅድ ላይ ይገኛል። ስለዚህ የበላይነህ ክንዴ ከረጢት ፋብሪካ በሀገራችን ተመራጭ ተወዳጅና በጥራት በፍጥነት ለሚመለከታቸው ደንበኞቻችን የሚያቀርብ ድርጅት መሆኑን ደንበኞቻችን ለእኛ ምስክሮች ናቸው።